እሺ እግዚአብሔር ስትልኝ በዚህ አይነት መንፈሳዊ ማህበርና ጉባኤ ላይ ስለጋበዛችሁኝ እያመሰገንኩኝ ስሜ ሊቀ ጠበብት ዓይነ ኲሉ ላቀው እባላለሁ። የድጓና የዝማሬ ማወስት መምህር ነኝ። በአሁኑ ሰዓት በሰሜን አሜሪካ ዋሽንግተን ሲያትል ደብረ አሚና ሙነ ተክለ ሃይማኖት ቤተክርስቲያን በአብነት መምህርነት እያገለገልኩ እገኛለሁ። ጥሩ ነው። በገጠር የተማርኳቸው ድጓና ዝማሬ መዋሲት ናቸው። ወደ አዲስ አበባ ከመምጣት ፊት እነዚህን ትምህርቶች ነው የተማርኳቸው። በሚዲያም ላይ ብዙ ጊዜ የሚታወቅባቸው እነዚህ ናቸው። ወደ ከተማ ከመጣሁ በኋላ ስራ ይዤ የተማርኳቸው ትምህርቶች ግን ሁለት ትምህርቶች አሉ። ቅዳሴ፣ መዝገበ ቅዳሴ ቁጭ ብዬ ከመምራን ተምሬ ያለው ዘመናዊ ትምህርት ተምሬ በቴዎሎጂ ድግሪ አለኝ። እነዚህ ከስራ በኋላ ጎን ለጎን ስራ እየሰራሁ የተማርኳቸው ትምህርቶች ናቸው ማለት ይቻላል። እነዚህ ናቸው እንግዲህ ሰማ ጥሩ ነው። እንግዲህ ሁለት ጊዜ ነው ድጓን የተማርኩት እኔ። መጀመሪያ በልጅነቴ ከመጀመሪያው መምህሬ ከሰባት ዓመት እስከ 14 ዓመት ከፊደል ማለት ይቻላል። ይህ ሰባት ዓመት ቀጥታ ድጓን መነሻ አድርጎ ሳይሆን ከፊደል ስለሚነሳ ከሰባት ዓመት እስከ 14 ዓመት በእኒ መምህር ስማር ከፊደል ጀምሮ ጾመ ድጓ ሶስት ጊዜ ምዕራፍ ሶስት ጊዜ የዘወትርና የጾም እንደዚሁ የአንድ ዘመን ድጓ ተምሬ ነው ወደ አቋቋም ቤት የገባሁት። እንግዲህ መሀል ላይ አቋቋም፣ ቅኔ፣ ዝማሬ መዋሲት የሚባሉት ልለፋቸውና ጥያቄው ድጓ ላይ ስለሆነ ከአቋቋም ከቅኔ፣ ከዝማሬ መዋሲት በኋላ እንደገና ደግሞ ያንን መጀመሪያ የተማርኩትን በልጅነት የተማርኩትን የድጓ ክፍል የሆነውን ጾመ ድጓውን መነሻ በማድረግ እንደገና በመካነ ኢየሱስ ደብረ ሃይማኖት ቤተክርስቲያን ሁለት ዓመት ከመንፈቅ ቆይቻለሁ። ቤተልሔም ሁለት ዓመት ከሶስት ወር ነው የቆየሁት። በድምሩ በኋላ አምስት ዓመት መጀመሪያ ላይ ያለው ሲደመር እንግዲህ ከአስር ዓመት በላይ ማለት ይቻላል። ከፊደል ጀምሮ ለድጓ የወጣው ጊዜ የመጨረሻውንና የመጀመሪያውን ጊዜ ስንጀምር ከአስር ዓመት በላይ ይሆናል ማለት ነው። ዝማሬን፣ ቅዳሴን፣ አቋቋምን፣ ቅኔን ሌሎችን ሳይጨምር ማለት ነው። እዚህ ላይ ነው አሁን የመጀመሪያውን ጊዜ እያነሳው ያለሁት። እንደ ድጓ ሲባል ቀጥታ ድጓ ላይ ይጀምር። የድጓ መምህር ለመሆን ከስር ትምህርቶች አሉት። እነዚያን ሳንማር የድጓ መምህር መሆን አይቻልም። አንደኛ እንደ ድጎም ብቻ በራሱ ድጎም ብቻ ለመማር ፊደል፣ ንባብ፣ መዝሙረ ዳዊት፣ ጾመ ድጓ፣ ምዕራፍ እነዚህ የድጓ አካሎች ናቸው። አሁን የመጀመሪያ የተማርኳቸው እነዚህ ነው። አስር ዓመት በላይ ጨረሰ ያልኳችሁ እነዚህን በማንሳት ነው። ቅኔ አቋቋም፣ ዝማሬ ሳይጨምር ማለት ነው። ግን አንድ የድጓምር እነዚህን ብቻም ተምሮ የድጓ ምር ሊባል አይችልም። ቅኔ መማር አለበት። የድጓምር ለመሆን ድጓ ብቻውን ትርጉም የለውም። አቋቋም መማር አለበት። ዝማሬ መዋስት መማር አለበት። እንደ ፕሮፌሽኑ ፕሮፌሽኑ ድጓ ሊሆን ይችላል እንጂ ድጓ ብቻ ሊሆን ይችላል እንጂ ድጓ ብቻ ተምሮ ግን መምህር መባል አይችልም። እነዚህ ሁሉ መማር ስላለበት፣ ስለዚህ እኔ ቅድም የጠቀስኩት አስር ዓመት ይጨርሳል ያልኩት ድጎውን ብቻ ነው። ግን የድጓ መምህር ለመባል ቅኔ ማወቅ፣ አቋቋም ማወቅ፣ ዝማሬ ማዋስት ማወቅ፣ ቅዳሴ ማወቅ ለራስ ለራስ እንዲያው በፕሮፌሽን ደረጃ ባይሆን እንኳን ለራስ ማወቅ ግዴታ ስለሆነ የድጎው የፕሮፌሽኑ መጋቢዎች ስለሆኑ እነዚህን ጨምሮ ከተማር አንድ ሰው ቢያንስ ቢያንስ ከ18 እስከ ዓመት ይጨርሳል። ምክንያቱም እነዚህን ሳያውቅ የድጓማምር ብቻ መሆን ስለማይችል፣ ስለዚህ የድጓማምር ነው ስንል አንድ ሰው ድጓን ብቻ ወስደን አይደለም፣ እነዚህን ጨምረን ነው የድጓማምር የሚያሰኙት እና ይህን አመት ይጨርሳል አጠቃላይ አይ ጥሩ ነው። የቅዱስ ያሬድን ስናነሳ መጀመሪያ ትዝ ሚለን ድጓው ነው። ምክንያቱም ቅዱስ ያሬድ በመንፈስ ቅዱስ ተመርቶ ዜማውን የደረሰው ወይም ዜማው የተገለጸለት ዜማ ድጓ ነው። የድጓ ክፍል ነው፣ አርያም ተብሎ የሚታወቀው ቀዳሚሃ ለጽዮን ሰማየ ሠረረ ወበዳግም አርአያው ለሙሴ እያለ ቅዱስ ያሬድ የደረሰው የዜማ ክፍል የድጓ አካል ነው። ስለዚህ በመጀመሪያ በመጀመሪያ አፉን የከፈተው በድጓ ክፍል ነው ቅዱስ ያሬድ። ከዛ በኋላ እንግዲህ አምስቱ ጸዋትወ ዜማዎች ብለን የምንላቸው አሉ። ምዕራፍ፣ ቅዳሴ ሊቃውንቱ ቅዳሴን አያካትትም ይላሉ፣ ግን በሚያካትተው ነው እኔም ወስደው የራሴ ምክንያት ስላለኝ ዝማሬ መዋሲት ብለን የምንላቸውን ሁሉ የደረሰው በቅደም ተከተል ነው። ግን ለመጀመሪያ ቅዱስ ያሬድ ዜማ ደረሰ ብለን ስንል የድጓውን ክፍል መነሻ አድርጎ ነው የደረሰው እና ቅዱስ ያሬድን ስናስብ ድጓን አለማሰብ አይቻልም። ድጓን ስናስብ ደግሞ ቅዱስ ያሬድን አለማሰብ አይቻልም። ትስስራቸው ይሄ ነው ተብሎ የሚገለጽ ስላልሆነ ጥሩ እንግዲህ በጣም ደስ የሚለኝ የዜማውን ምጥቀትና ርቀት የሚገልጽ የዜማ ክፍል አለ። ቅዱስ ያሬድ ከደረሰው ሊቃውንቱ ሲያብራሩ በኋላ በአክሱም ሙራደ ቃል ተብሎ የሚታወቀው ቦታ ላይ ሆኖ የደረሰው ያው ዜማው አንድ ጊዜ ዝም ብሎ የፈሰሰ አይደለም። በቦታ በሁኔታ እየከፋፈለ ነው የደረሰው እንደሚያየው እንደሚያስደንቀው ሁሉ በእጽዋቱ በምኑ ሁሉ ነው ቅዱስ ያሬድ የደረሰው። እና ስለ ዜማው ምጥቀት የገለጸበት የዜማ ክፍል አለ። እና እሱን ብዙ ጊዜ አዜማዋለሁ፣ በብዙ ሚዲያዎችም አሁንም እሱን ማዜም ወዳለሁኝ ዋይ ዜማ

ቅዱስ ቅዱስ እግዚ አብሔር መላ ሰማያተ ወምድረ ቅድሳተ ስባቲከ ወይ ዜማ ወይ ዜማም ይላል። በሁለት ዘር ነው። ዘሰማይኩ በሰማይ መላእክት ቅዱሳን ከቅዱሳን መላእክት የሰማውት ዜማ ምን አይነት ዜማ ነው? ዘሰማይኩ በሰማይ መላእክት እንዘይብሉ ቅዱስ ቅዱስ ቅዱስ እግዚአብሔር ጸባዖት። መላእክት ቅዱስ ቅዱስ እያሉ ያመሰገኑት ያዜሙት ዜማ ምን አይነት ዜማ ነው? ያ ዜማ ደግሞ ምድርንና ሰማይን የመላ ነው እንዲህ አይነቱ ዜማ ምን ይረቅ? ምን ይደንቅ? ምን አይነት ዜማ ነው? እያለ የዜማውን ምጥቀት የሰማውን ከመላእክት የሰማው ዜማ ከቃል በላይ የሚረቅ የሚደንቅ መሆኑን የገለጸበት የዜማ ክፍል ነው። እውነትም ይረቃል። እንግዲህ ይህንን ነው ማለት የሚችለው መላ ሰማያት።